ተናስሊን ተመልካቾቻችን ዜና በምልክት ቋንቋ እንኳን ካቀርብ ባሉ። የኢቲቪ ፓርላማ ቻናል በተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በይፋ ዛሬ ተመረቀ። በመረቃው ስነ ስርዓቱ ላይ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የምክር ቤቱ ምክትል አፈ ጉባኤ ወዘሮ ሎሚ በዶ፣ የኢቢሲ ዋና ስራ አስፈጻሚ ቢንያም ኤሮን ጨምሮ ሌሎች የመንግስት የስራ ኃላፊዎችና

ጥሪ የተደረገላቸው እንግዶች ተገንተዋል የሕዝብ ተወካዮች ምክር ቤት በቴሌቪዥን ቻናል ስርጭት መጀመሩ የሕዝብ ተሳትፎና የዲሞክራሲን ባህል እንደሚያሳድግ ተገልጿል።

ከጨለማው የክረምት ወራት ወደ ብሩ የመጸው ወቅት መሸጋገሩ ምክንያት በማድረግ ለፈጣሪ ምስጋና የሚቀርብበት የረቻ በዓል በብሾፍቱ ሆራ አርሴዲ ሐይቅ በደማቅ ስነ ሥርዓት ተከብሯል። በሚሊዮን የሚቆጠሩ የአገር ውስጥና የውጭ ዜጎች የተገኙ ሲሆን በዓሉ የሰላም፣ የአንድነትና የምስጋና እሴቶች የተንሰባረቁበት ነበር።

ከሁሉም የሀገሪቱ አቅጣጫዎች የመጡ በሚሊዮን የሚቆጠሩ ኢትዮጵያውያን ከኦሮሞ ወንድሞቻቸውና እህቶቻቸው ጋር በመሆን የኢሬቻን በዓል በቢሾፍቱ ሆራር ሰዲ ሐይቅ በድምቀት አክብረዋል።

የበዓሉ ዋነኛ መገለጫ በሆነው ለምለም ሳርና በአበባ ፈጣሪያቸውንም አመስግነዋል። በዓሉ የምስጋና ብቻ ሳይሆን ይቅር መባባልና የወደፊቱን በበጎ ለመተለም

ቃል የሚገባበት መድረክም ነው። የበዓሉ አስተባባሪዎችና የገዳ ስርዓት መሪዎች የሆኑት አባ ገዳዎችም ያስተላለፉት ዋነኛ መልእክት ይኸው የሰላምና የአንድነት ጥሪ ነበር። ከሰሜን ከደቡብ፣ ከሁሉም አቅጣጫ የመጣው የኦሮሞ ህዝብ እዚህ ተገናኝቶ ለፈጣሪው ምስጋናውን አቅርቧል።

እዚህ የተገኘው ከፍተኛ ቁጥር ያለው ሕዝብ በሚያስደስት ስነ ምግባር በዓሉን ባህልና ወጉን በጠበቀ መልኩን ያከበረው። የዘንድሮ የእሬቻ በዓል እንዲህ በርካታ ሕዝብ በተገኘበት በደማቅ ሁኔታ መከበሩ ያስደስታል። በገዳ ሥርዓት ውስጥ ስንቄ የሰላም የክብርና የሴቶች መብት መጠበቂያ ዋልታ ነው።

አንዲት እናት ስንቄዋን ይዛ ስትመጣ ማንም ደፍሮ አይነካትም፣ ቃሏም ይሰማል። ለብሔር ብሔረሰቦች ሁሉ እንኳን አብሮ አደረሰኒ። እሬቻ ማለት ሰላም ማለት ነው። እሬቻ ማለት አንድነት ነው። እንኳን ለዚህ ለአንድነት በዓል በየዓመቱ አደረሰኒ። ሌላ ትርጉም የለውም። እሬቻ የኦሮሚያ ባህል መገለጫ ነው።

የዜማ የእርቅ ሰላም የእርቅ መልእክት ነው፣ የእርቅ ነው። እንኳን አደረሰን ለዚህ ኢሬቻ በዓል ነው። የአንድነት ነው፣ የሰላም ነው፣ ይሄ መልእክት ነው የምናሰላል። ሁንዲኑ በረሰብ ረችዋ አስጋየ ጅሩፍ በጣም ደስኑ ጀሬ። ብሔር ብሔረሰቦች በኢሬቻ በዓል ላይ በመገኘታቸው በዓሉን ልዩ አድርጎታል።

በቢሾፍቱ ሆራ አርሰዲ ሐይቅ የነበረው የበዓል ድባብ የደስታ የተስፋና የአንድነት ነው። የሬቻ በዓል ከባህላዊ ፋይዳው ባሻገር ኢትዮጵያውያን በብዝሃነታቸው ውስጥ ያላቸውን አንድነት የሚያድሱበት ታላቅ ሕዝባዊ መድረክ እየሆነ መጥቷል።

የሁለት ሺህ አስራ ስምንት ዓመተ ምህረት የሆራ አርሴዲ እረቻ በዓል በድምቀት ተከበረ። በበዓሉ የታደሙ ተሳታፊዎች እረቻ በደማቅ ስነ ስርዓት በመከበሩ የተሰማቸውን ደስታ ገልጸዋል። በልዩ ልዩ አልባሳት ተውበው በቢሾፍቱ ሆራ አርሴዲ በዓል ላይ የተሳተፉት ታዳሚዎች የእረቻ የሰላም እና የፍቅር በዓል ብለዋል። ዘንድሮ በዓል ደግሞ በጣም ደስ የሚል ነገር ነው

ከኦሮሞ የጉጂ ኦሮሞ የቦረና የአረርጌ እንደዚሁም የቱለማ በዓልን የለበስ ነው። ኢሬቻ የኦሮሞ ሕዝብ ክረምቱ እንዳለፈ ለፈጣሪ ወይ ደግሞ ለዋቃው እንኳን አደረስከኝ ክረምቱ እንኳን አለፈ፣ ይሄኛውን የደረሰውን ሰብል ደግሞ ከሌሎቹ ጋር አኑረኝ፣ ከሌሎቹ ጋር እንድ በላ አድርገኝ ብሎ ነው የሚለምነው።

ስለዚህ ይሄ ባህሉ በጣም ለየት ይላል ማለት ነው። ሬቻ ማለት አንድነት ነው። ሲጀመር ራሱ ሬቻ ማለት እኮ ህዝቡ ተሰብስቦ አንድ ላይ የሚገኝበት ነው እንጂ የኦሮሞ ብቻ እኮ አይደለም። እዚህ ጋር ደግሞ ብዙ የስዳማ፣ የአማራው፣ የሌሎች ሌሎችም እዚህ ላይ ተገኝተዋል። እና እንደዚሁ ሌሎቹ ባህላቶች ደግሞ እንደዚ ቢቀጥሉ የተሻለ ነው ብዬ ነው የሚያምነው።

ቻው እንግዲህ በአመት አንድ የሚመጣ በዓል ሲሆን በኦሮሞ ደግሞ ትልቅና ትልቅ ቦታ ያለው ነው። ሌላኛው ደግሞ የሞላው ወንዝ የሚቀንስበት፣ እየዘነበ የነበረው ዝናብ የሚያባራበት፣ ጭቃ የነበረው ቦታ ደግሞ ወደ ኖርማል መንገድ የሚመጣበት ስለሆነ አምላካችንን የምናመሰግንበት ሰዓት ይሆናል ማለት ነው።

ረቻ የወንድማማችነት በዓል መሆኑ በተግባር እየታየበት ነው ሲሉ በብሾፍቱ ሆራ አርሰዲ ተሳታፊዎች ተናገሩ። ታዳሚዎቹ ከተለያዩ የኢትዮጵያ ክፍሎች በመሰባሰብ በዓሉን በአብሮነት እና በፍቅር ማክበራቸውን ገልጸዋል።

በየጊዜው እየጨመረ ፍልሰቱም እየጨመረ የወጣቱም ኃይል በጣም እየበዛን መጣ። እርቻን ሰው አወቀው፣ የሰላም እንደሆነ የፍቅር ስለሆነ አወቀው።

በጣም ቆንጆ ነው በዓሉ፣ ድባብ በጣም ደስ ይላል። ይኸው የሚታየው ህብረተሰቡ በነቂስ ትናንትና ስቴዲዮም አካባቢ ያከበር ነው መስቀል አደባባይ የአዲስ አበባንም በጥሩ ሁኔታ እንደዚህ ነው ያከበርነው። አሁን ደግሞ በጣም ደስ በሚል ሁኔታ የሚታይ ነገር ነው። በጣም ነው የሚያምረው። ጥሩ ነው ለእኔ፣ በዚሁ ቢቀጥል ደስ ይለኛል። ሀገራችን ሰላም ያድርገን፣ በየጊዜው በየጊዜው

እንደዚህ ሆነን ዘንድሮ የበለጠ ነው ከዚህ በፊት የነበረውና የበለጠ ለማድረግ ሰላም ሲኖር በጣም ጥሩ ሆነን ፍቅራችንም አንድ ወንድማማቾች፣ ስለዚህ ኢትዮጵያችን ሰላም ብቻ እመኛለሁ። ሬቻ ሆነ ገፋታ፣ ጨምባላላ፣ ሌላ ሌላ በዓላቶችም አለ።

ሁሉም ብሔር በአንድነት ብተሳሰብ ብከባበር እና ብገናኝ ደስ ለኛል በዚሁ ብቀጥል ብዬ አስባለሁ። በመጨረሻም

የዘንድሮው እሬቻ በዓል በደመቀና ልዩ በሆነ መልኩ ተከናውኖ መጠናቀቁን ተገለጸ። የእሬቻ በዓል እሴቱን ጠብቆ እንዲከበር የአዲስ አበባና ቢሾፍቱ አስተዳደር ላከናወኑ ስኬታማ ስራ ምስጋና ቀርቧል።

የዘንድሮ የኢሬቻ በዓል ህብረትን በሚያጠናክር መልኩ መከበሩን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበና ሆላ ገልጸዋል። አባገዳ ጎበና ሆላ የኢሬቻ በዓል መጠናቀቅን አስመልክተው ከኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ እንዲሁም ከቢሾፍቱ ከተማ ከንቲባ ጋር በመሆን መግለጫ ሰጥተዋል። የዘንድሮ የኢሬቻ በዓል ህብረትን በሚያጠናክር መልኩ በፍቅርና በአንድነት መከበሩን ገልጸው ለመንግስት አካላት፣ ለጸጥታ ተቋማት፣ ለአገልግሎት ሰጪ ተቋማትና ለበዓሉ ታዳሚዎች ።

ሲሲኤም ምስጋናቸውን አቅርቧል። ኢትዮጵያ የሰው ዘር መገኛ ነች። የኢሬቻ በዓልም ሁሉም የሰው ልጆች

በእኩልነት በፍቅር በአንድነት የሚያከብሩት በዓል ነው። የ2018 የኢሬቻ በዓልም በስኬት ተጠናቋል። ለዚህም እንኳን ደስ አላችሁ። ኢሬቻ ባህላዊ እሴቱን ጠብቆ በሰላማዊ መንገድ እንዲከበር ላስቻሉ የጸጥታ ተቋማት፣ የመንግስት አካላትና አገልግሎት ሰጪዎች እንዲሁም የበዓሉን ታዳሚዎች እናመሰግናቸዋለን። የሆረ ፊንፊኔና የሆረ አርሰዴ ኢሬቻ በዓል በድምቀት በመከበራቸው ትልቅ ደስታ ይሰማናል። ገለተ ጉዳ

ገለተ ጉዳ ኡማተካና ገልቹን በርባት። የዘንድሮ የእሬቻ በዓል በተሻለ መልኩ መከበሩን የተናገሩት ደግሞ የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምብሩ፣ እሬቻ በተለያዩ የክልሉ አካባቢዎች ባህልና ሴቱን በጠበቀ መልኩ መከበሩን ይቀጥላል ብለዋል። አያን እሬቻ በረከና ከራ አደተኤን ባኢኒ ከነሚዳጊነ ከነተኤ

የዘንድሮው የኢሬቻ በዓል ካለፉት ጊዜያት በተሻለ መልኩ ብዛህነታችን ውበታችን ሆኖ የቱሪስት ፍሰቱ እንዲጨምር አድርጎታል። ይህ ውጤት የተገኘው በትኩረት ስለተሰራ ነው። በዚህ ውስጥ ተሳትፎ ላደረጉ ሁሉ ምስጋና እናቀርባለን። በዓሉ በተለያዩ የኦሮሚያ አካባቢዎች በቀጣይም በድምቀት ይከበራል።

የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ በበኩላቸው በኮሪደር ልማት የተዋበችው ቢሾፍቱ የዘንድሮን ኢሬቻ በደመቀና በአማረ መልኩ እንዲከበር አድርጋለች ሲሉ ገልጸዋል። እንግዲህ የኢሬቻ ባህል እንዲህ በአማረ መልኩ ፍጹም ሰላማዊ በሆነ ያው ከትላንትና ከዋዜማ ጀምሮ ሌሊቱን ሙሉ ሲዘፍኑ፣ ፈጣሪያቸውን ሲያመሰግኑ፣ እርስ በራስ ሲመሰጋገኑ

ሲተቃቀፉ በቃ ፍጹም ፍቅር ሲያሳዩ ነው ያደሩ። ዛሬ ጠዋትም አይታችኋል። ሆራርሰዴ ሄደው ነው ፈጣሪያቸውን ከአባ ገዳዎች ከአደ ሲንቄዎች ጋራ በምርቃት ፈጣሪያቸውን ሲያመሰግኑ የነበረው ወደ ሆራርሰዴ እስኪደረስ ድረስም ምንም አይነት የሰላም ችግርም አላጋጠንም። ህጻን አልወደቀም። ሽማግሌ፣ አሮጊት ሳይቀር ነው ወደዚህ በአል ላይ የታደሙት። ኢቭን ህፃናቶችን ተሸክሞ ሄዱም ነበሩ። ምንም አይነት

የመውደቅ እና የመንሸራተት ነገር ራሱ ሳይኖር ነው በዓሉን በሰላም ያካበር ነው። የ2018 ዓ.ም እሬቻ በዓል ኢትዮጵያን የማንሰራራት ማሳያ የሆነ የእሬቻ በዓል ነው ብለን እንወስደዋለን ማለት ነው። በአዲስ አበባ በተከበረው የሆረ ፊንፊኔም ሆነ በቢሾፍቱ ሆረ አርሲዴ እሬቻ ላይ ህዝቡ በባህል አልባሳት ተውቦ አንድነትን በሚያጠናክር መልኩ በደመቀ ሁኔታ በዓሉን ማክበሩ ተገልጿል።

ዜና አበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።